እሺ፣ እዚህ ጋር ጥያቄ አለ። ጥያቄውም ይሄ ካሜራ ባላምፖሉ ማለት ነው፣ እንዴት ነው ከስልካችን ጋር የምናገናኘው የሚል ጥያቄ አለ። በቀላሉ በአንድ ጋር እንዴት ማገናኘት እንዳለበት አሁን አሳያለሁ ማለት ነው። ይሄ የማሳያቸው ቪዲዮ ተመሳሳይ ነው፣ ለሁለቱም አንድ አይነት ነው ማለት ነው። መጀመሪያ ማድረግ ያለብህ v380 ፕሮ የተባለ አፕሊኬሽን ከአፕ ስቶር ስቶር ወይም ደግሞ ፕሌይ ስቶር ላይ ታወርዳለህ ማለት ነው። ከዛ በኋላ ካሜራውን ትሰካዋለህ አምፖል ማቀፊያ ላይ ማለት ነው። ከዛ በኋላ አፕሊኬሽኑን ትከፍታለህ። ከፈትክ በኋላ አካውንት ትከፍታለህ ማለት ነው። አካውንት ከፈትክ በኋላ ሎጊን ትለዋለህ ማለት ነው v380 ፕሮን እዚህ ዋይፋይ ውስጥ ትገባለህ ማለት ነው። ዋይፋዩን እንዲህ ትጫናለህ። ዋይፋዩን እንደተጫንከው እዚጋ በቀላሉ እዚህ ውስጥ ኤምቪ የሚል ዋይፋይ ኮኔክሽን አለ። ይሄ ካሜራው ማለት ነው። ትጫነዋለህ። ከዛ በኋላ ወደ አፕሊኬሽኑ ትመለሳለህ ማለት ነው። ከዛ በኋላ እንደዚህ ሪፍረሽ ታደርገዋለህ። እንደዚህ በሰማያዊ አድ ዲቫይስ የሚል ይመጣል። እንዲህ በሰማያዊ ማለት ነው አድ አር ታደርጓለህ፣ እንደዚህ ከዛ በኋላ እዚ ጋ ካሜራው ይሆንና ማለት ነው። ፕሌ ትሏለ እዚ ጋ ከዛ በኋላ ያስመርጥሃል። ኮኔክት ኔትወርክ ኮንፊግሬሽን ወይ ደግሞ ኮኔክት ፎር ኤፒ ሆትስፖት ማለት ነው። ሆትስፖት ማለት ያለ ዋይፋይ ማለት ነው። ሌላኛው ደግሞ በዋይፋይ ኮኔክሽን ማለት ነው። መጀመሪያ ያለ ዋይፋይ በሆትስፖት እናገናኘዋለን። የታችን እነካለን። አሁን ያለ ዋይፋይ በፈጣን ሁኔታ ኮኔክት ሆኗል ማለት ነው። እንደምታየው ኮኔክት ሆኗል። እዚህ ጋር ፕሌባክ የቀረጸውን ለመመልከት ነው የሚረዳን። ከዛ በኋላ ሴቲንግ ላይ እንገባለን ከዋይፋይ ጋር ኮኔክት ለማገናኘት ማለት ነው። ከዛ ኔትወርክ እዚህ ጋር እንገባለን። ከዛ እዚህ ጋር ዋይፋይ ስቴሽን የሚለውን እነካለን። በመቀጠል ፕሊዝ ሴሌክት ዋይፋይ የሚላለ እሱ እነካለን። ከዛ በኋላ ቤታችን ያለውን ዋይፋይ እንመርጣለን። አጠገቡ ካሜራ አጠገብ ያለውን ዋይፋይ እንመርጣለን። መረጥኩለት። ከዛ በኋላ ሴቭ እንለዋለን። አሁን ዋይፋይ ኮኔክት የሆነ ነው ካሜራውና ዋይፋይ ማለት ነው። እንደምታዩ በቀላሉ ከዋይፋይ ጋር እንደዚህ ኮኔክት ይሆናል ማለት ነው። ከፈጠኩ ብህ የራሴ ዩቱብ ቻናል አለ ሚስተር ሸምሱ የሚል የተለያዩ ካሜራዎች እንዴት ኮኔክት ማድረግ እንዳለብን እዛ ቪዲዮ አሉ። የተለያዩ ቪዲዮዎች እዛ ላይ ማየት ይችላል ማለት ነው።